አንቺ፣ አንቺን እኮ ነው ማነሽ? ምን ነው ማነሽ? ቆይ ምን ማለት ነው ማነሽ? ማታ ማሬ፣ ፍቅሬ፣ ምናምን ስትለኛል አንቺ ምን ማለት ነው? አፍሽን ዝጊ። ኪራ በድንገት ከባድ ችግር ገጥሞታል። ጠጥቶ ከሌላ ሴት ጋር አደረ። ጠዋትም ሲነቃ በጣም ደነገጠ። የሚሆነው ግራ ገባው። ጽናት ስትጨነቅ አድራለች። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል ሰማንያን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁት አበረታቱ ይዘን በአክብሮ ትጠይቃለሁ። ኪራ ያልሆነ ችግር ውስጥ ገብቷል። እሱ ምንድን ነው የሚለውን አንዳንድ ነገር አብረን የምናይ ይሆናል። ቅዱስ ካፌ ቁጭ ብሎ ነበረ። በዚሁም አጋጣሚ አንድ ሴት ትመጣለች። ይችን ሴት የዛው ካፌ ሰራተኛ ነች። እንዲረዳትም ትፈልገዋለች። አንዳንድ ጥያቄዎችን ትጠይቀዋለች። ነገር ግን ቅዱስ ጥያቄዋ ሊቀበላት አልቻለም። ተነሽ እያላት ነው እሷም እያስፈራራችሁ ነው፣ ሌባም እንደሆነች በዚሁም አጋጣሚ ደሞዜን ሲከለክሉኝ የአሰሪዎችን ገንዘብ ሄዱ የሚል ነገረችን። አንዳንድ ነገርም ስትነግረውም ነበር። እሱም እኔ የሌባ ተባባሪ አይደለሁም ሂጂልኝ እያለ ሲራትም ነበረ። ነገር ግን ልጅቷ ምንም ልትሰማው አልቻለችም፣ ውዝዝ ብላበታለች። በዚሁም አጋጣሚ እንግዲህ ቅዱስ በሷ የተነሳ ከዛው ሰው ተጣልቷል። እዛው ተጣልቷል ማለት ነው ከአንዳንድ ሰዎች ጋር ከዛም ይቺ ሴት ለስልኩን ታነሳና ለጓደኞቹ ትደውላለች። ማንም ሊያነሳላት አልቻለም። መጨረሻም ለኪራ ትደውላለች። ኪራ ያነሳል። ኪራ ሲያነሳላት እንግዲህ በተኙበት ነው ያለው ተኝተው እያለ ለሊት ላይ ነው ቅዱስ ከሰው ጋር ተጣልቷል፣ ያለውም እዚህ እዚህ ቦታ ነው ብላ ትለዋለች። ከዛን ኪራም በጣም ደንግጦ እሺ በቃ የት ነው ያለው? እመጣለሁ። እንግዲህ እሱም ተነስቶ ይሄዳል። ጽናት የት ልትሄድ ነው? ምንድን ነው ምንድን የተፈጠረው? ብላ ስትጠይቀውም ቅዱስ ከሰው ጋር ተጣልቷል ና ተብዬ ነው ይልና እንግዲህ ይሄዳል። እንግዲህ ተማንም እንዳትጣላ ቃል ግባልኝ ብላ ትለዋለች። ጽናትም እኔን አስብ ከማንም እንዳታጣላ ብላ ትለዋለች። እሺ ችግር የለም አልጣላም ብሎ ይሄዳል። አንቺ ተኝ ብሏት ይሄዳል። ነገር ግን ጽናት ምንም እንቅልፍ ሊይዛት አልቻለም። ለምንድነው እንቅልፍ እምቢ ያለኝ እያለች እየተጨናነቀችም ነበረ። በቃ ውጭ ሂጅ ልጠብቃቸው ብላም እንግዲህ ወደ ሳሎን ትሄዳለች። ሳሎንም ቁጭ ብላ እንዳለች ክብሮ ይመጣል። እሱም እንግዲህ ምን ነው ምን ሆነሽ ነው እያለ እሷም ጨንቋት እንግዲህ ወዲያ ወዲህ እያለች ወደ ኩሽናም ሄዳ ውሃ እየጠጣች እያለች ክብሮ ይመጣና ምን ነው ምን ሆንሽ ነው ብሎ ይላታል የተፈጠረ ችግር አለ እንዴ ብሎም ሲላት አይ ምንም ችግር የለም ኪራ ቅዱስ ከሰው ተጣልቶ ሄደ ትለዋለች ክብሮም እንግዲው ለምን እኔን ሳይቀሰቅሰኝም ነበር ብሎም ይላል ይላታል አይ ደንግጦ ስለነበረ ሄደ ይላታል እኔም ውሃ ልጠጣ ነበር የመጣውትኝ ወይንም ውሃውን ስጭኝና እኔም ተነስቼ ልሂድ ብሎ ይላታል። አንቺ ተኝ እኔ ጠብቀዋለሁ ብሎ ይላታል። እንግዲህ አይ ችግር የለውም ሂድ ተኛ፣ እኔም በኋላ ተኛለው ብላም ትለዋለች። በዚሁም አጋጣሚ እሺ ችግር ታለ ቀስቅሽኝ ይላትና ውሃውን ስጭኝ ይላትና ውሃውን ይዝና እሱም ወደ ክፍሉ ይሄዳል። ጽናትም በጣም ተጨንቃ ወደ ሳሎን ሄዳ ሶፋው ላይ ተኝታም ነበረ። ስልክም ለቅዱስም ለኪራም ብዙ ደውላለትም ነበረ ግን ምንም ሊያነሱላት አልቻሉም። ክብሮና ኪራና ቅዱስ እንግዲህ እዛ መጠጡ ቦታ ከዚቹ ከልጅቷ ጋ እየተነዛነዙ ነበረ። እሷም አንዳንድ ነገሮችን ስትመልስ እሱም እንግዲህ እኔ ጠንካራ ሴት ነኝ፣ እማልፈራ ሴት ነኝ እያለችም ስትለው ነበር። እሱም አደንቅሻለሁ ይላታል። ነገር ግን አደንቅሻለሁ አለልሽም እያለም ሲላትም ነበረ። ለምን አትለኝም እያለችውም ነበረ። ለማንኛውም እታች ብዙ ሰዎች ይጠብቋችኋል ተወጣችሁ ይመቷችኋል፣ ይገሏችኋል፣ የሚል አማርኛ ስትገልጽላቸው ነበረ። ነገር ግን እሱ ምንም ሊሰማት አልቻለም። እየጠጣም ነበረ። ግን ለምንድን ነው እንደዚህ የምትጠጣው? እንደዚህ ስ እየጠጣ አትሰክርም። ምን አይነት ሰው ነህ? እያለች እንግዲህ እንደዛም ስትለውም ነበረ። ለማንኛውም ጓደኛ ክየመጣ ነው እያለችም ትለዋለች። ማን ነው ጓደኛ ይላታል። ኪራ ነው ትለዋለች። ኪራ ነው ትለዋለች። እንዴት አወቅሽው ሲላትም እንግዲህ ቅዱስ ስልክክ ላይ ስፈልግ እሱን አገኙት። ሌሎቹ አያነሱም እሱ አነሳልኝ ብላም ትላለች። ይሄ ልጅ እንግዲህ አንድ ነገር ይሆንና አለቅሽም ስልኩን አያነሳም ይላል። ለኪራም ሲደውልለት ኪራ ስልኩን አያነሳም በጣም ጨንቆትም ነበረ። ከዛ ይመጣል። ኪራ ባሉበት ቁጭ ብሎ ባሉበት ይመጣል። በጣም ይጨንቀዋል እንግዲህ እሷም አንዳንድ ነገሮችን ነገሮችን ላስረዳግ ብላ ኪራንም እንግዲህ ትይዘዋለች። ለማንኛውም ነገሮችን እንዳስረዳግ እያዛንተ ምዘዝ ምናምን ትለዋለች። እንግዲህ ይቺ ሴተኛ አዳሪ ሴት ሁለቱንም አሳስታቸዋለች ማለት ነው። ኪራን ቁጭ ብሎ ያለ እንግዲህ አንዳንድ ሲበዝ ጠጥቷል፣ ሰክሯል ማለት ነው። ሁለቱም ይሰክራሉ። ይዛችሁን ሂዱ እያለቻቸውም ነበረ። ነገር ግን ቅዱስ ግራ ገብቶታል። እንዴትም እንደሚህ ግራ ገብቶታል። ታጠገባቸውም ሄዱ ነበረ። የት ሄደ እያሉም ሲጨናነቁም ነበረ። መቼም አንተን ጓደኛ ግን ጥሎ አይሄድም እያለችው ስትለውም ነበረ። እንዲሁም እያሉ ይመጣል። በዚህም በመጣ ሰዓት እንግዲህ እንሂድ ተነስ ብሎ ይለዋል። እኔም እሄዳለሁ አለ። ለቃችሁማ ዛሬ እንላቀቅም እያለች ስትላቸውም ነበረ ከዛን መኪና ላምጣ ብሎ እሱ ታጠገባቸው ይሄዳል ማለት ነው። ኪራም በጣም ስክር ብሏል። እንግዲህ እሷም ኪራዬ ማለት ጀምራለች። እንግዲህ እሱም እንግዲህ ራሱን አያውቅም። የሰከረና ምንድነው ብሉሻ አንድ ነው ይባላል አደለ? ከዛን እሱም ሰክሮ ራሱን አያውቀውም ነበረ አንጅ እዛው ቁጭ በይ እያለም ሲላትም ነበረ። እንግዲህ ተያይዘው እኔንም ይዘከኝ ሂድ እያለችው ሲሄዱም ነበረ። ቅዱስም እንግዲህ መኪና ይዤ ልምጣ ብሎ እንግዲህ መኪናውን ይዞ አልመጣም። እዛው መኪና ውስጥ ገብቶ እንቅልፍ ይዞት ሄዷል ማለት ነው። እነሱም በጨለማ ሲጓተቱ እየመጡ ለማንኛውም አልጋ ቤታለ ምናምን እያለችው ነበረ እና ምል እኔ እኮ ሚስት አለኝ ምናምን እያላትም ነበረ አይ አይደለም እኔ ለተኛ እዛ ሸኘኝ እያለችው ነበረ በዚሁም አጋጣሚ ኪራ እንግዲህ ተሳስቶ እዛው እዛው ቤት አድረዋል ማለት ነው ጠዋት ሲነቃ በጣም ይደነግጣል የት ነው ያለሁት አንቺ ማነሽ እያላትም ነበረ ከዛ ትናንትና ማታ የኔ ፍቅር የኔ ማር ስትለኝ ረሳከው እያለች ትለዋለች እንግዲህ እሷም በጣም ይደነግጣል አሁን አንድ ነገር ነገር እንዳትናገሪ፣ ይህንና እሱም እንግዲህ ሳንቲም ሰጣትና ይወጣል። መቸም ማለፍ ታክም አሳይካለሁ እያለች እሷን ፉከራዋን ቀጥላለች። እሱም እንዳትከተይኝ ብሏት ይሄዳል። ቅዱስም እንግዲህ መኪና ውስጥ ቁጭ ብሎ ከነቃ በኋላ በጣም ይደነግጣል። ስልኩን ሲየው ጽናት ወደ አስራ ስድስት አስራ ሰባት ጊዜ ደውላለች። በጣም ይገርመዋል። ልጆሮ ምን ሆኖ ነው አይሰማም ነበር እያለም ሲልም ነበረ መጨረሻ እንደዛም እያለ እያለ ትደውላለች ጽናት። አሁንም መልሳ ስትደውል አሁን ምን ልላት ነው እያለ እሱም ጨንቆትም ነበረ። ትናንትና ማታ ለካ ኬና እንደዚህ እንደዚህ ቦታ ነው ጥያቸው የመጣው ከዛች ከልጅቷ ጋር እያለ እንግዲህ እሱም ጨንቆትም ነበረ። በዚሁም አጋጣሚ ኪራ ተኝቷል እንግዲህ ከልጅቷ ጋር። አይ መታለል ማለት እንደዚህ ነው። ከዛን አሁን ምን ልላት ነው እያለ እንግዲህ ለጽናት እሷ ስትደውልለት በጣም የሚመልሰው መልስ ግራ ገብቶት ነበረ። ቅዱስ አሁን ስትደውልለት እርግጠኛ ነሽ? ኪራሲየት ነው ደህና ነው ወይ እያለች ስትለውም፣ እንግዲህ አዎ ደህና ነው ግን እርግጠኛ ነሽ? የሚመልሰው ግራ ሲገባው ምንድን ነው ያለው፣ አሁን ምን ብዬ ልመልስላት ነው? ለማንኛውም እሺ ቆይ፣ መልሼ ደውልልሻለሁ እያለም ሲራትም ነበረ ከዛን ስልኩን ይዘጋል። አሁን ምን ልበለው? ቆይ ልደውልለት። የት ነው ያለው ምንድን ነው ያረከው ብዬ ለጠይቀው እያለ እንግዲህ ራሱን ሲያስብ ነበረ። እሱም ከተኛበት ደንግጦ ለሊ ሲነሳ እንግዲህ ያለው ሌላ ቦታ ነው። ከዛን ደንግጦ ይወጣና ወደ ቅዱስ ጋር ይደውላል። ቅዱስ ጋርም ሲደውል አሁን አሁን ማግኘት ፈልጋለሁ ብሎም ይለዋል። እንግዲህ እዚህ ቦታ ነኝ ና ይለዋል። እንግዲህ ኪራም ከዛንም የቱ ጋር ነህ ብሎም ሲለው ያለበትን ቦታ ይነግረዋል። ከዛም ተከትሎ እዛው ይሄዳል። መኪና ውስጥ ይገባና አለቅከም፣ ምንድነው ያደረከኝ ብሎ ይላል። እኔ አልዋሽክም፣ እኔ አላቃተም፣ እሷነች በስልኬ የደወለችው ብሎም አንዳንድ ነገር ሲልም ነበረ። አሁን ምንድነው የምንላቀጥ፣ ወደ ቤት ውሰደኝ ብሎ ወደ ቤት እየሄዱም ነበረ። ልክ ኪራን ሲሸኘው ልጅቷ ኪራ እበሩ ላይ ሲደርስ ልጅቷም ተከትለው የትን ሄደችው ኪራን ተከትለው እ በሩ ጋን የደረሰችው በሩ ሊከፍት እንግዲህ በሩ ጋ ገባ ሲል። እሷን በሩ ላይ ተከትለው ሄዳለች። መቼም አለቅክም ብለዋለች። ምንድን ነው ተን የምትፈልጊው? ሂጂልኝ፣ ልቀቂኝ፣ እኔ ባለ ትዳር ነኝ እያለም ሲላትም ነበር መቼም አልፋታክም ብለዋለች። እንግዲህ እኔ እኮ ገንዘብ ሰጥችሻለሁ ምንድን ነው የምትይው እያለም ሲላት፣ አንተ የሰጥከኝ ገንዘብ ቁርስ ማታበላኝም እያለች ትለዋለች። ልጨምርልሽ እና ሄጂ ከህይወት ይውጭልኝ እያሉ እየተጨቃጨቁ በር ላይ እያለ ጽናት ትወጣለች። በጣም ትደነግጣለች ኪራ በሩ ሲከፈትለት ወደ ውስጥ ይሮጣል። ልጅቷም ተከትለ ወደ ውስጥ ትሮጣለች። ጽናት በጣም ደንግጣ ምን እየተፈጠረ ነው ብላ እንግዲህ እነሱን አስገብታ ደንግጣ እሷ ቆማም ነበረ። ምን እየተፈጠረ ነው ብላ ተከትላቸው ሄዳለች። እንግዲህ ቤትም ሲገቡ ተፋጠው ነበረ። ምንድን ነው ምን እየተፈጠረ ነው? ማንሻ አንቺ ማን ልበል እያለችም እንግዲህ ስትላት ጽናት እሷም ስሟን ተናግራ ተዋውቃታለች ማለት ነው። ለማንኛውም ኪራ ምን እየተፈጠረ ነው እያለች ስትለው ግን ጽናት ወደ ክፍል እንግባ ብሎ እንግዲህ ወደ ቤት ሄዶ ይቺ ልጅ፣ ይቺ እንግዳ ለሶስት ቀን እዚህ ብትቆይ ይደብርሻል ብሎ ነው ያላት። ጽናትን ምን ችግር አለው ተቆይ ግን ማንች እያለም ሲል እኔም ዛሬን ህማቃት ብሎታል። ግራ ሲገባው እንግዲህ እየሆነ ያለው ነገር በጣም ከባድ ነው። ተደበረች ተደበረሽ ሂጂ ልበላት ይላታል። አይ ምንም ችግር የለውም። ተቀመጥ ብላ ትላለች። እንግዲህ እንግዲህ አንደበዛብሽ አውቃለሁ የኔ ውድ እያለ እሷንም እያከበረ እያለ እንግዲህ ቀጥታ ጽናት ባለችበት ልጅቷ ጋር ሄዶ እንግዲህ አንድ ነገር ትንፍሽ እንዳት ለሶስት ቀን እዚህ ትቆያለሽ፣ እኔ ያልኩሽን ትንፍስ ነገር እንዳት እያለ ሲላት፣ ምንድነት አንተ ይሄን ያህል ለምንድን ነው እንደዚህ የምትሆነው? እያለች እንግዲህ እሷም ራሷን ስታካብር ነበረ። ኪራን በጣም ተጨንቋል። ያልሆነ ነገር ውስጥ ነው ገብተው ያሉት ማለት ነው። በጣም ተጨናንቀው ነው ያሉት። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ቀጣዩ ምን ይሆን የሚለውን ደግሞ በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። ለዛሬ ይበቃናል። ባይ ባይ።